ሰላም ሰላም፣ እንዴት ናችሁ? ሙስሊምም ክርስቲያንም ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበል። እግዚአብሔር አምላክ ፈጣሪያችሁ ከክፉ ነገር ሁሉ ይጠብቃችሁ፣ ባላችሁበት ሁሉ እሱ አምባ መጠጊያ ይሁናችሁ፣ የምሰሩበትን በር ሁሉ ይባርክላችሁ፣ ቤተሰቦቻችሁን ከድንገተኛ አደጋ ይሰውርላችሁ፣ ከመዳቦቻችሁ ጋር አስማምቶ በፍቅር በሰላም በደስታ አስማምቶ ወደ ኢትዮጵያ ምድር ይላካችሁ ብያለሁ። ከዚህ በመቀጠል ብቅ ጥልቅ ፈካ ደመቅነጠፍጠሽ ጠንቧ ብዬ አላዛረንም ሩታንም ሄድሻ እንደዚሁ እና ይህን ይዤ መጥቻለሁ ማለት ነው እንግዲህ ከች ከተች ብያለሁ። እና በመጀመሪያ ማታ ስትጨነቁ ስትንበቆበቁ ስታለከልኩ ያደራችሁ እነ ሄሉ ምን ሊሆኑ ነው እንቅልፍ አጣው እራሴን አመመኝ በቃ እኔ መላቅ መላቀጡን የጠፋኝ ራስ ምታት ይኸው ይኸው ማታ ሳልተኛ ነው ፓናዶል ስውጥን ያደርኩት የሚያንቀጠቀጣችሁ የሚያርገበግባችሁ እኔ በፊት እናቴ በእነ ሄሉ እና በዛኛው ሰውዬ ማንጀራት ገትር ነበር የያዘኝ፣ ማንጅራት ገትር። እናቴ ማንጅራቴን ለነገሬን ገታተረው። እንደዛ ስትንበቆበቁ ስትንተከተኩ ያደራችሁት በሙሉ የዛሬ ደግሞ መድኃኔ ዓለም መልካም ነገርን ያሰማችሁ። አትሸበሩ፣ አትደንግጡ። መድኃኔ ዓለም ያለው ነገር ነው የሚሆነው ማለት ነው። በኮሜንት ላይም ገብታችሁ ምንም ነገር የስድብ መልክ ያብንም፣ ምንንም ማንንም አትስደቡ። በቃ ቾኮለ ምናምንም አትበሉ። መድኃኔ ዓለም ያዘጋጀው የፈቀደው የእሱ ፍቃድ ነው። ምክንያቱም በዚህን ሰዓት ጠላት ሊያጣላ ሊያለያይ ብዙ ነገርን ይደረምሳል ማለት ነው። ስለዚህ ሄልሻ ስለነበረው ቀድሞ ህይወቱ አያገባሽም። አሁን አህዱ ብለሽ በጀመርሽበት ህይወት ነው መጨነቅም ማሰብም ያለብሽ ብዬ ነው ማስበው። አንዳንድ ጊዜ ሳስበው ልዑል ከመጀመሪያው ጀምሮ የአብ ከአንቺ ጋር ሲጠጋ ደስተኛ አልነበረም። በቃ ቀድሞ ንቅ ሊያደርግብኝ ነው ብሎ በክፉ አይን በቁራኛ አይን ነበር የሚከታተለው ገባችሁ አይደለ ስለዚህ የፈለገ ነገር ሴት አሁን ለምሳሌ ሴት ደውለው በፊትሽ ሊያወሯት ይችላሉ በፊትሽ ሴት ይዞ መጥቶ እንዲህ ነው እንዲህ ነው ብለው አንቺን ሊያሳምኑሽ ይችላሉ አንቺ እግዚአብሔርን ያብን ይዘሽ ወደፊት ወደኋላ እንዳትመለከቺ በቃ አንተ ንጉስ፣ እኔ ለአንተ ተገዝቼ ልኖራለሁ ያልሻትን ቃል ኪዳንሽን እንዳትረሺ ነው የምለው። ሲቀጥል ደግሞ አንዳንድ ጊዜ እግዚአብሔርም ሕይወትን የሰው ንጹህ ፍቅርን እየበጠበጡ ያሉት ጓደኛ የሚባሉ ናቸው። በናሂና በውብዬ መሀል የሚበጠብጠው ውቤ፣ በሄሉና በያባህል የሚበጠብጠው እንትና፣ ይሄ ለኦል በአላዛርና በትንሱ መሀል የምትበጠብጠው እቺ እና ብቻ ቲክቶከሩ እንዲጨምለቅለቁ ወጥቷል። እግዚአብሔርን ጨምለቅለቅለቅለቅ ብሏል ማለት ነው። ለማንኛውም መድኃኒያንም የተረጋጋውን ያምጣልን። ለማንኛውም እሩታ፣ እንኳን ደስ አለሽ። እግዚአብሔር አምላክ በሰላም በፍቅር ይገላግልሽ። ሲቀጥል ደግሞ እንደዚህ አንድ ላይ ሆናችሁ እንዴት አባቱ እንደምታምሩ ማርያምን! አንቺማ አይን አይኑን ሁሉ ቁልጭ ቁልጭ እያልሽ ነው። እሱ ራሱ እኮ በደስታ ማአት እቅፍ ቢያደርግሽ ራሱ ደስ ይለው ነበር፣ ግን እየፈራ እንዲህ በቆራጣ ነው የሚያይሽ እንዲበስር ፈርቶሽ ሩታ፣ ይፈራሽ። እናት ትሞት ፈራሽ፣ እና ለማንኛውም አትፈራሩ፣ በመሀል ልጅ አለ። ደሳችሁ ደስ ይላል። ሩታ ፈንዲሻ ነበረች። እግዚአብሔር ይገላግልሽ። የቀረውን ደግሞ መድኃኔ ዓለም ጣልቃ ገብቶ ሰላሙን ያምጣላችሁ ነው የምለው። አብርሽ ደግሞ ጥሉ ጥሉ የምትላት ከዛሽ ልጅ ጋር ወገቧ ላይ መኪናዋ ላይ የምትሰቃቅላትን ነገር ብታቆም ጥሩ ነው፣ ምክንያቱም ልጅህ ነገ ሲያድግ የሚጸጸትበት ነገር አትስራ ነው የምለው። ያችኛው እናቴ ከአማኑኤል የመጣች ከፈሷ ይጠጣለች የሴት ሀጋን እንትን የሆነችብህ እና ይህንን ነው የምለው ውቤና እንትና ናሂና ባለቤቱም ያሉበት ደረጃ በጣም ነው የሚያሳዝነው። እኔ ግን ማለት ጓደኛ ተብዬዎቹ ማለት ነው እዚህ ዩቲብ ላይ ወታቻ ከምትሉ አንገቱ ላይ ያለው የተሰጠውን ነገር መበጠስ አቅቷችሁ ነው። እንደሚበጠስ ምችና መጋኛ ይበጥሳችሁ እንጂ ከምትቀጣጠሉ ያብን ከሆኖዲ ከጎኖ ምናምን ምናምን ብላችሁ ያዙ ልቀቁኝ ከምትሉ አንገቱ ላይ ያለውን አንድ እንኳን የሚበጥስ ጀግና ይጥፋ። ምድረ ልፍስፍስ፣ ዝም ብላችሁ እኛ ጋር የመጣችኋ ችግሩ ያለው የተሰጠው የአንገት እንትኑ ላይ ነው። ብር ይመስለኛል፣ የአንገቱ ላይ ነው። ስለዚህ በጥሳችሁ አትጥሉም እንዴ? እኛ ላይ መታችው እንዲ ነው ከምትሉ ማለት ነው። ማንም የናሂ ጓደኛ የሆናቸው አንገቱ ላይ ጀግና የሆነ ሰው የአንገቱን በጥሶ ይጣል። ልጁ እዛ ላይ ነው የተተበተበበት፣ እና ዝም ብላችሁ እኛ ላይ መታ ላላላላላላ አትበሉ። ምድረ አሁን ትቻለው፣ እሺ ሌላ ደግሞ የአላዛር እናት ወደ አላዛር ጋር መታለች፣ ከባለቤቷ ጋር ተጣልታ። ያው አንዳንድ ጊዜ በባልና ሚስት መሀል ግጭት ይፈጠራል። ነገር ግን የአላዛር እናት ምንም ጥፋት ቢያጠፋ፣ ብዙ አመትን አብራችሁ አሳልፋችኋል፣ ብዙ ልጆችን ወልዳችኋል። ችግርን እንደ ችግር ቁጭ ብላችሁ ብትወያዩ ጥሩ ነው ብዬ ነው የማስበው። ምክንያቱም ወንድ ልጅ ከዕለታት አንድ ቀን የሰው ልጅ ይሳሳታል ወይንም ለሆነ ችግርም እንትን ብሎ ስለሚሆን ያንን ነገር ቁጭ ብላችሁ ብትወያዩ ጥሩ ነው ብዬ ነው ማስበው። እናንተ ለብዙዎች አሪያ ነበራችሁ። እኔ ግን ግርም የሚለኝ የኢትዮብ ነገር ማለት እግዚአብሔር በቃ ቡይ የነሱ ፍቅርማ እንዲህ ደስ ይላል የምትሉት እንዳል ብጥብጥ ነው። ተንቦጭ ብቆ ተንቦቅ ብቆ ሁሉ አልቋል። ባጭ ባጭ ባጭ እያለ ነው እንደሚያንበጫበጭ ምን አይነት አጋንንት እንደገባ ደግሞ አጋንንት የገባው በጓደኞች ነው። በጓደኞች ትዳር የሚያበጣብጡ የሚያቦጫጭቁ የሚያፋቱ አጋንንት ነው የገባው። በስመ አብ እንደው መድኃኔ ዓለም ይህንን አጋንንት ንቀድና ከምድረ ገልጽ አጥፋልን። እና እናንተ እንደው እግዚአብሔርን ሚስጥራችሁ ለጓደኞቻችሁ ሶስተኛ ሰው አትክተቱ፣ ህይወታችሁን አትበጥብጡ። እንዴ አሁን ያላዛር እናትና አባት እሳቸው ትተው ወደ ልጅ መምጣት ምን ማለት ነው? እንደ ጎረቤት ተሰብስቦ እንኳን ሽምግልና ቁጭ ተብሎ ሰላም ለመፍጠር እንትን ይባላል እንጂ ወደ ልጅ ይሸሻል። ለራሱ ይሄ አላዛር ተብዬዋ ደግሞ ትንሷ አይነ ቁጭ ብላ ያችን ቅፌሽን የምታደርገ ኧረ፣ ተው ተው፣ አንተ ሰው እየተሰብሰበ ኧረ ተው አይመድሃን ያለም። እናትየውም ችግር ሆኖ ወደ እሱ ሲመጡ እሱም ደግሞ አንድ ችግር ፈጠረ። ምን ይሻላል ምን ይሻላል? ይህንንማ እኔ እንደው የዩቱብ ወንድና ሴቱን እጅና እግርን እስር አድርጌ አማኑኤል ማስገባት እንዴ። በእናንተ እኮ ተሰቃዩ ሰው ሁሉ። አሁን በቃ ዛሬ ደስ ይለንና ደስ የሚሉ ነገር ይሰሩና በማግስቱ ደግሞ ወሽመጥ ቁርጥ የሚያደርግ ነገር ነው የሚሰሩት። ወሽመጥ ቁርጥ በቃ እንደዚህ ውይ ስንቦርቅ ስንቦርቅ፣ በማግስቱ ደግሞ ወሽመጣችንን ቁርጥ የሚያደርግ ነገር ይዘው ነው የሚመጡት። አረ እግዚአብሔርን ተው እናንተ፣ ትዳራችሁ ራሱ አይባረክም። የኦዲየንስን ድንጋጤ አትክተቱ። አቤት! አሁን በሄዱ ስንት ሰው ትናንት ይሄኔ ግሩፕ ላይም እየተለቃቀሰ ነበር። በውስጥ መስመርማ ይሄ ነገር እውነት ነው ወይ በላዋ ላይ ደርቦ የሆነ ወይስ እኛን እንደዛኛው ሰውዬ እየዋሸን ነው? ስንት ነገር ተባብላችኋል ይሄኔ ማለት ነው። ስለዚህ ቀጥ ለጥ ብላችሁ በአላማችሁ ጽኑ። እሱ ከሄዱ በፊት ባለው ከአስር ሴትም ጋር ላይፉን ይቀጭቅጥ፣ አያገባንም አያገባንም። ምክንያቱም ሄሉን ከሱ በፊት ብዙ ላይፍን አሳልፋለች። የፈለገ እሱ እንዲ ነው እንዲ ነው ብሎ አይደለም እስከነ እንትኗ ነው የተቀበላ። ስለዚህ እሷ እስከነ ግን አህዱ ብሎ ፍቅር ከጀመሩ በኋላ በአይናቷ ላይ ከያዘበት አወይ መጠየቅ መብት አላት። ስለዚህ ሄልዬ፣ ቆፍጣና ቆራጥ ሴት መሆን ነው ያለብሽ። እሺ በአላማሽ እንዳጸኝ በቃ ደግሞ እርግጠኛ ነኝ ልፈትን የመጨረሻ ወደ ትዳር ፈተና ነው እየፈተንሽ ያለው። እንደ ፕራንክ አድርገው እየተፈተንሽ ነው። ያን ድል ትላንትና ግን ፈተናውን አልፍሻል፣ ፈተና ከሆነ ማለት ነው። ስለዚህ አሁንም የሚሄድ ፈተና ካለ ድል ለማድረግ ሞክሪ፣ የኔ ሸበላ እንደማትበገሪ አውቃለሁ። ሌላዎቻችሁ ደግሞ እግዚአብሔር አምላክ ሰላም አንድነትን ያብዛላችሁ ያምጣላችሁ እና ይህንና ሚስቱንም አንድ ላይ ያጣብቃቸው አንድ ያደርጋቸው። አብርሃምና ሩታን እነሱ እንደ ነገሩ ልጅ ከወለዱ አይለያዩ መልሶ ይጣበቃሉ። ያችኛዋ ሜዳ ላይ ነው የምትቀርብ። ናቴ ትምቱ ምናለች? ጂጂ በሉ ትንሱንና አላዛርንም ጊዜ የትንሱንም ናት። ሰላምና ፍቅር እግዚአብሔር ያብዛላችሁ። በእውነት በጣም ነው የሚያስጠላው። በስመ አብ ወመንፈስ ቅዱስ የራ የዩቱብ አጋርነት ግን ከባድ ነው። ደግሞ ዘንድሮ ሁለት ሺ አስራ ስምንት በጓደኛ ነው ጓደኛ እየገባ ነው የሚያበጣብጠው። ማንቦጫቦጫው የአባት አምላክ ያንቦጫቦጫችሁ ክፉ ጓደኞች መድሃኔ ዓለም ከምድረ ገጽ ያጥፋችሁ። አዎ፣ አዎ እንዲ እፍ ደከመኝ። በቃ ለዛሬ ይበቃችኋል። ደግሞ እንትን አድጉ ሰብስክራይብ ምናምን አድርጋችሁ አሳድጉኝ እናቱ ትሙት። እና የፍርዱን ጌታ ፍርዱን እንግዲህ መድሃኔ ዓለም ሰላም አንድነቱን ያብዛላችሁ። ላለው ኦዲንሶች ወዳችኋለሁ፣ አከብራችኋለሁ የምታስቡልኝ የምትጨነቁልኝ